ወንዲሜ በጣም ነው የሚወድሽ። እና ጓደኛዬ አይደል እንዴ? እንዴት ያወደኝ? አንቺ ስፍልሽ የነበረውን ደብዳቤ ሰርቄ ነው ያመጣሁት። እንኪ ደብዳቤ። አንተ ልጅ ቆይ፣ ለምንድ ነው የማታወኝ? እስክትረጅኝ ድረስ አልተውሽም። አይገባህም እንጂ ይህ ልጅ አይፋታትም እንዴ። ምን አድርጊ ነው የምትለኝ? ለምንድ ነው አንተ ልጅ ማታወት? ማነህ አንተ ሲጀመር ተወይን ካለች የተወይ ነው በቃ። እንዴ ወይ፣ አንተ ልጅ ግን ትወዳታለህ እንዴ? ለምን አልወዳትም? ጓደኛ አይደለች እንዴ? እባክህ አታስመሰል። ማለት ፍቅሬ በስቶ ስርበት። አይ እንደንፁህ ጓደኛ ነበር የመሰለኝ። አንተ ግን ጓደኝነታችንን ለማበላሸት ይህን ያህል ርቀት መሄድ አይጠበቀም። ሚጡ አቤት ወንድሜ፣ ያስቀመጥኩት ወረቀት አንስተሻል ነው? የምን ወረቀት? አይ አላየሁም። ቻው ለማንኛውም ጓደኝነታችንን ስላበላሻው እንኳን ደስ አለሽ። ታውቂያለሽ፣ ወንድና ሴት ጓደኛ ማቾች ብቻ መሆን አይችሉም ሲባል ይሆናሉ ብዬ ይከራከር ነበር። ይህንንም ለማስረዳት እኔና አንቺን እንደ ምሳሌ ያቀርብ ነበር። ግን ይሄ ነገር እንደማይሆን ተረድቻለሁ። ጓደኝነታችንን ስላበላሸሁት ይቅርታ። በል አረ፣ ሰው ምን ይለናል? እሺ የሰማ ሰው ምን ይለናል? አንቺን ያጣው ደጄ እምባ ነው፣ ከእንግዲህ ወዳጄ እንማ

ፋሄሎ ሄሎ፣ ሚጡዬ ኪዩ በጣም ነዘንኩብሽ። እኔ ወረቀቱን ሰጠሽ ወንድሜ እንድታስከፊ ነው እንዴ ሚጡዬ? እንደዛ እኮ አይደለም። አንቺም አይገባሽ ነገራለሁ። ኪዩ ወድሽ ነበር፣ አሁን ግን ጠላሻለሽዲዎዳ

ለምን? ጓደኛዬን ስላጣሁ። እርግጠኛ ነህ ጓደኛህን ስላጣህ ብቻ ነው? አዎ። እንደዛ ከሆነ ምን ከፍቶልህ ነው? ለምን? ጓደኛዬን ስላጣሁ ነው። ገረም ከቃልን በላይ ሰው እንዳንቺ መቼም ማለይ አንቺ ከምንም በላይ ሄሎ ምን ማለት ነው እኮ። እሺ፣ እኔ ምን ላድርግ? እሺ፣ ምን ልታዘዝ? እንደዚህ አይነት ሁኔታ ነው የምታዘዥ? ታዲያ እንዴት አድርጌ ነው የምታዘዝ? ቢያንስ ፈገግታ ለሁሉም ሰው የመገልፈጥ ግዴታ ይለብኝ ግን ከስተመር አዎ፣ ከስተመር ንጉስ ነው። ታዲያ ምን ይጠበስ? እኔ ደግሞ በእንደዚህ አይነት ሁኔታ እንድታዘዥኝ አልፈልግም። እሺ፣ እንደፈለክ ግን ተመልሼ አልመጣም። የምትፈልገው ነገር ካለ አሁን መናገር ትችላለህ። ተመልሰሽ መጥተሽ ታስተናግጅኛለሽ። እልደኛ እንወራረድ። አንቺ ተመልሰሽ መጥተሽ ካስተናገድሽ፣ እዚህ ቤት መጠቀመውን እያንዳንዱን ሂሳብ አንቺ መትከፊ ይሆናል። ግን አንቺ መጥተሽ ካላስተናገድሽ፣ የአንድ ወር ደሞዝሽን በስድስት አባዝች የሚሰጥሽ ይሆናል። ምን ሆንሽ? እዛ ጋር የተቀመጠው ከስተመር ነው። ምን አደረገሽ? ባክሱን ተውና አስተናግደው ሂድና። እሺ። አንቺ ብቻ እዛ ጋር የተቀመጠውን ሰውዬ እንዳይሆነ የተናገርሽ። አዎ። ምን ነው? ወይኔ፣ ወይኔ! የባል ልጅ እኮ ነው? አዲስ የተሾሙ ማናጀር ወይኔ ጉዴ! እኔ እኮ አላወቅኩም። እኔ አላቅልሽም። እዛው እንደጀመርሽ ይጨርሽው። ወይኔ እሺ፣ ምንድነው የማደርገው? ኦ በመጨረሻም እንግዲህ በውርርዳችን መሰረት እዚህ ቤት የምጠቀመውን እያንዳንዱን ሂሳብ የምትከፍይ ይሆናል። አረ ለማንኛውም እስኪ ቁጭ ወይ። እሺ፣ ለመሆኑ ምን አጋጥሞሽ ነው? እሱ እንኳን የቤተሰብ ጉዳይ ነው። በእርግጥ ሁሉም ሰው ፈተና ያጠው፣ ግን የውስጥ ስሜታችንን በግልጽ ለሰው ልጅ ማሳየት የለብንም። ምክንያቱም አብዛኛው ሰው የሰው ጭንቀት ግድ አይሰጠው። የራስሽን ጭንቀትና ሀሳብ ራስሽ ጋር ቆዩ። አዎ ልክ ነሽ። ለማንኛውም ተረጋጊ፣ ሁሉም ያልፋልሽ። እሺ፣ አመሰግናለሁ ወይኒ ምን ነው ሰጣውን ቲፓይቶ ፊቱ እንዴት እንደበራ አባት፣ ቦርሴን እዛ ጋር ሌቦችስ፣ ስቶፒ ነው። ስለ እግዚአብሔር የታክሲ ብር ስጠኝ። ብሩን ሰጣት እኮ እጋብኗ። ቆይ ልጠይቀው። አባት ና እንዴ! አቤት ቅድም እያስተዋልኩ ነበር፣ እና ቲፕ ሁኔታው በጣም ተደስተ ነበር። ያ ማለት ደግሞ ገንዘብ ያስፈልጋል ማለት ነው። በእርግጥ ያስፈልገኛል። የድሃ ቅልጧኑ። ታዲያ ብሩ እያስፈለገ ለምን ሰጣት? ስለ እግዚአብሔር ስትለኝ እኮ ነው። ታዲያ እግዚአብሔር ስትለኝ ብላ አሸኛትም ነበር። በእርግጥ እግዚአብሔር ስትለኝ ማለት ትልቅ መልስ ነው። ግን እኛ እግዚአብሔር ከሰጠን ነገር ላይ ምን ያህሉን አካፍልናል? እኔ የሚጠበቅብኝን ነገር አርኩ። እግዚአብሔር ደግሞ ከዚህ የበለጠ ነገር እንደሚሰጠኝ ያምናለሁ። ምክንያቱም እግዚአብሔር ይስጥልኝ አሜን መልካም ቀን እንደ ፋኖስ ጨለማው በብረሃን ፍቅር ሞተ ሴቱን ሰላም ወንድሜ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 አንቺ ምጥቶ? አቤት አክስቴ። ነይ። አቤት አክስቴ። ልብሱን እጠቢ። እሺ፣ ግን ግን ምን አይደለም እኮ ትንሽ የሚበላ ነገር ካለ በልቼ አጥባለሁ። ትጨርስ ትበያለሽ። አሁን እጠቢ። እሺ

ጃሞ ስሚ፣ ደግሞ እነግርሽን ነገር በስነ ስርዓት የማትሰሪ ከሆነ አንቺንም ያ ነጫጭ በወንድምሽም ከቤቴ አውጥቼ የምወረውራሽ። አክስቴ ውይ ቢታክ ምሻልቴ ብላ ታልሰማማለች። እሺ ተባረከሽ፣ ልጅ አክስቴ። እህቴን በዚህ ልክ ታሰቃየታለሽ ብዬ አልጠበቅኩም ነበር። በጣም ነው ማዝ ነው። ነይ ሚጡዬ፣ እንሂድ። ሜጃ ያላችሁ ይመስል ሜዳ ላይ ለመውደቅ አቸኩል። ሜጃና መዳረሻችን ፈጣሪ ያውቃል። ሚጡዬ ነይ እንሂድ እኔ ጋር ትኖራላችሁ። ሁሉ ነገር ሰምቻለሁ። አብረን ሂድ። እኔ ጋር ትኖራላችሁ። ሚጥዬ ነኝ። እሺ አርሱ አንቺ መልካም ካልገባስኝ ድካ ምን ሊወጣል? ምን ያስጮሃል? እስብላ ትጠራም እንዴ? ምን እየሠራሽ ነው? ምን ሰራው የማየው ምን አየህ? ስሜት የማይገባሽ ከሆን በግልጽ በቃሌ ልንገርሽ፣ ከዚህ ልጅ ጋር ስትሆኝ ምንም ደስ አይለኝ። እኔ የፈለግኩትን ነው ማደርገው። አንተ ደስ እንዲልብይ የማደርገው ምንም ነገር የለ። በፍቅር ውስጥ ሁሌም ቀድሞ የተሸነፈ ሰው መቀለጃ ይሆን ማለት። ፍቅር ከአንዱ ወገን ብቻ ከሆነ ምንም ዋጋ የለ። ለአንዱ ስቃይ ሲሆን ለአንዱ ደግሞ በዛ ስቃይ ደስታ መፍጠር ነው። እና እናማ እኔም የተሸነፈው ልቤ ጠንክር፣ አንቺም የማይሸነፈው ልብሽን አጠንክር። የተውሽን ቀሸድሽውን ርቀሽን እንደገና ናፍቀሽ ተመለሽ ሲገባ ሄሎ ኪዩ ስምሽ እኮ ተለጥፈዋል። ምን በዚሁ ለቀኖች ካልከፈላችሁ ከትምህርት ቤት ትባረራላችሁ ተብሏል። ወይኔ ጉድ ፈላ? እሻ አሁን ምንድን ነው የሚሻለኝ? መክፈል ነዋ። እሺ በቃ ወይኔ ፈጣሪ፣ ምንድን ነው የሚሻለኝ? ምኖሽ? አይ ምንም አልንኩ ፊትሽ እኮ ያስታውቃ ምንም አልሆንኩም ትኛለሽ እንዴ የትምህርት ቤት ክፍያ አልከፈልሽም ብለው ስሜን ለጠፉት እና ደግሞ ትባረ ይልሻል ታዲያ ይሄን የመሰለ ስልክ ይዘሽ ነው ትምህርት ቤት አልከፈልኩም ምናምን የምትል ሽጣሽ አከፍዬ የሚገዛኝ ሰው ይኖራል እኔ ገዛሻለሁ እና ስንት ልክፈል ደስ ያለህን ስጥ በቃ ትራንስፈር አርግሻለሁ ፊትሽ ልክ አይደል? አይ ምን አልኩ። አካውንትሽ ላኪ፣ ትራንስፈር አድርግልሻለሁ። ለምንድነው ትምህርት ቤት የምከፍለው አልነበራትም፣ ስልኳን ገዛኋት። አንተ ምን አይነት ሰው ነህ? ጓደኛችን አይደለች እንዴ? ቢያንስ አታበድራትም? ኬት አምጥታ ልከፍለኝ ነው የማበድራት። ኧረ በል አምጣው። እንቺ እጂ ነይ። ሂድ በእናትሽ

የምን ስልክ ደግሞ? አይነና ፍጥ ምን ስልክ ትላለህ እንዴ? እዚህ ጋር ከኔ እናንተ ወጪ ማን አለ? አረ፣ እኔ ምንም አይነት ስልክ አላየውኝም። አንተ በቃ በእናት እንመለስላት፣ እየተጋተተችው ነው። አረ በእናት ሹሽ ይበቅ። አንተ ያማል እንዴ? እቤን እኮ ነው እየተጋተተችው ያለችው። ሂድ በእናት ስልኬን አምጣ። አጭ እንከዮ ስልክሽን። አጭ ደግሞ ላጣጥል ምን ያፈዛል ወይኔ ወንድሜ፣ በጣም ይቅርታሽ። ያው አብዛኛው ሰው ከሂደት የሚፈጸምበት አጠገቡ ባለው ሰው ነው። አንቺም ስልክሽ ተፋ አጠገብ ያለው ትንኝ ጥርጥርሽ። ስለዚህ ችግር የለውም። ግን አንዳንዴ አጠገብ ያሉ ሰዎችን ተገናርገው የሩቆቹ ሰዎች ሊጎዱን ይችላሉ። መልካም ቀንቱርበያየት ለትነው ወይኔ ልጁ መቷል፣ በእናትሽ ኡፍ! ይህ ሰውዬ ግን በጣም አበዛው። እሺ፣ እና ምን ይሻላል? በቃ አንተ ሂድ ሂጂ ቶሎ ሂጅ። ያማታል እንዴ? ምን ልታዘዝ? እዚህማ መቀመጥ አልችልም። አሁን እኮ የስራ ሰዓት ነው ማለት ማለት ያው ድንገት ጋሽ ከመጡ ይቆጡናል። የዚህ ቤት ህግ አውጡ ህግ አስፈጻሚ? ምን ይሄ ነግጨ። አቤት፣ የምትፈልገውን ነገር ታዘዛት። እሺ፣ ምን ልታዘዝ? ምንም አልፈልግም። ምንም አትፈልግም? እሺ፣ አትጠቀም ምንም አልፈልግም አልኩ። አሁን ተነስቼ ስራ መስራት ነው የምፈልገው። እጄን ልቀቀኝ፣ እኔ ምንም ነገር አልፈልግም። በቃ መቼስ ዞራ ዞራ ያዋይ የድመ ይቻኛ አልኩ በቃ። ምንድን ነው የምትፈልገው? ከእኔ ምንድን ነው የምትፈልገው? እህት የለህም? እኔ እንደሆንኩኝ ይህንን ስራ የምሰራው ቤተሰቦችን ለመርዳት ብዬ እንጂ ከማንም ጋር እዚህ ለመዘፍዘፍ አይደለም። እሺ ሰማኛለህ? ደግሞ ስራው እንደሆነ ከሴትነት አይበልጠው እለቅ እኔ እኮ እንደዚህ ያሳቀቁሻል መሰለኝም ነበር። በቃ አንቺ ስራውን ከምትለቂ እኔ ይወጣልሻል። በጣም ይቅርታሽ። ሄሎ እናቴ። እሺ እናቴ፣ እልክልሻለሁ። ትንሽ ብር አጥሮኝ ነው። እሺ እልክልሻለሁ። ይገርምሻል፣ ተይቃኒ አለቃችን ኳል ምክንያት ደሞዛችን ላይ በጣም እና ደግሞ ከዛ ላይ ያው ባሉን ባስመለከተ ምናምን ላንቺ ማሚ። በጣም አመሰግናለሁ። አንቺ ብሩና አመልሽም እንዴ? እ ምን አለው፣ ቶሎ በይ፣ በአስቸኳይ እንደምልሽልኝ እፈልጋለሁ። ማንተ ብሎ ነው? ቆይ አንቺ ሳይኖርሽ ነው ለእኔ ለመስጠት ያሰብሽው? አንቺ ካለሽበት ሁኔታ አንፃር የኔ ሻል ደግሞ ብትራ እንከፍለዋለን። መጀመሪያ ለማመን ድረስላት። እሺ፣ በጣም አመሰግናለሁ። እሺ፣ አንቺ በጎደኝነት ማለት መሰጋገን የለም።

ብቻ ሚስ ኤም ኤድሽ ቢዝነስ ሴንተር ታማይ ፋሽን